ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም። አቤት ዩቲዩበር ነኝ ማለት ነው። ስንት የተለፋበት ስንት የተደረገበት ዩቲዩብ አሁን እኔ ማለት ነው እና፣ እንዴት ናችሁ? ደህና ናችሁ? ይሁን አምስት ስድስት ወር እንደዛ እየሆነኝ ነው። አምስት ወር እንደዛ እየሆነኝ ነው። እንዴት ናችሁ? ደህና ናችሁ አለ። ከኔ ጋር ደግሞ እግዚአብሔር ይመስገን ማለት ነው። በእውነት ብዙ በሶሻል ሚዲያ ብዙ ነገር እያየውኝ ነው በነ ጉርሻ ፔጅ እንዲሁም ደግሞ ቴሌግራም ግሩፕ አይታችሁ ከሆነ በጉርሻ ቴሌግራም አይታችሁ ከሆነ እንደዚሁም ደግሞ ብዙ እህቶቻችን አይተው ሰርተውባታል ማለት ነው። በየአይፒቪ አይታችሁ ከሆነ ማለት ነው በእውነት በጣም ከባድ ነው፣ እየሆነ እያየን ያለ ነው። አንዳንድ ጊዜ ምን አለ መሰላችሁ እኛ ስደተኞች ማለት ነው በፊት ባሌ ከዳኝ፣ ወይም ወንድሜ ከዳኝ፣ እህቴ ከዳችኝ እንደዛ ነበር እየታየ ነበር። አሁን በአሁኑ ሰዓት ግን እናት ማለት ነው እናት እናት እናት ታዲያ የማትታመንበት ጊዜ ነው ያለ ነው ማለት ነው። በእውነት የእህታችንን በእውነት የእህታችንን ቪዲዮ ሳይ እኔ ራሱ በጣም እየፈራውኝ፣ እንዲሁም ደግሞ እህታችን ብቻ ሳትሆን ብዙ እህቶቻችን ማለት ነው ብዙ እህቶቻችን ብዙ ነገር እየደረሰባቸው ነው። እስኪ ቪዲዮ ላይ ላስገባውና፣ ቪዲዮ ላይ እህቴ ማለት ነው እና ያው እና እንደዚህ እንደምታዩት ነው። ምክንያቱም አሁን የሆነች እህታችን ቤት ሰርታ ጨርሳ ብዙ ነገር አድርጋ ጨርሳ ከዛ መጨረሻ ላይ ው ወንድሟ እንትን በማለት እኔ ወንድሟ ሳጥን በማለት ቤቷን እንደዛ ቁፍርፍር አድርጎባት ምናምን አይታችሁትም ሊሆን ይችላል። እና እንደዚሁም ደግሞ በቃ በዚች አራት አምስት ወር ውስጥ ማለት ነው። እኔ ከዚም በፊት ብዙም ሰምቼ ምናላቅ ይችላሉ። የእኛ ስቃይ ሁል ጊዜ ነው። እና ግን በዚህ አራት አምስት ወር ውስጥ የምናየው ነገር ለአስራ ሁለት አመት ለአስራ ሶስት አመት ቤት ሰርተው የቤት እቃ ሟልተው በቃ እናት ቤተሰብ አባት ብለው በቃ ቤተሰቦቻችን ምናምን ብሎ ማለት ነው ይሄዱና፣ ከዛ ከሄዱ በኋላ እንግዲህ ብዙ ምቶቻችን ብዙ ነገር እየደረሰባቸው ነው። ሰርተን እኛንን የሰራ ነው እኛንን ከዚህ ደረጃ እኛ ኮንን ሰራተኛ ለሚሰራው ቤት ማለት ነው። ሰራተኛ ለሚሰራው እኛ ብር ካላክንላቸው እነሱን ጭር ገዝተው አይደለም ሲሚንቶ ገዝተው አይደለም ያስገረፉትኝ። ለሰራተኛ ካልከፈልን ማለት ነው። ሰራተኛ ለሚሰራው ሰራተኛ ፈልገው አምጥተው ሰራተኛ ለሚሰራው ጠዋት ማታ ወጣ ገባ ብለው ለማየት ማለት ነው። በእውነት ያንን ራሱ እንደነሱ እንደሰሩት እያደረጉ ብዙ ብዙ ቤተሰብ ይህንን ነገር እያመጡ ማለት ነው። በእውነት ነው የምላችሁ። እና አንዳንድ ጊዜ ዝም ብዬ ሳስበው መንስል በቅ ህይወት እንደዚህ ነው። ደማችን እየጣፈጣቸው ነው ነው የምለው ማርያምን። ወይስ እኛ እንደ ልጅ አልተወለድ ነው ዘጠኝ ወር ሙሉ አይደለም ተረግዘን የተወለድነው? እንደ ልጆቻቸው አያቢንም። እኛ ህይወት የለንም። ለፍተን ሰርተን አገራችን በቃ አገራችን እንረፍ ሄደን አገራችን እንረፍ ብለን ደግሞ አገራችን ስንሄድ ተቀባይ የለንም። ከየት ያመጣሽው መቼ የሰራሽው አንቺ እንደዚህ ስትንዘባዜ ኑረሽ አስር አስራ አምስት አመት እነሱን ስንረዳ ኑረን እነሱን እንዳይጎዳቸው በዓል ይመጣ ለበዓል በቃ ማንም ነገር ሲሆን ለሁሉም ነገር አድርገን ከዛች ደግሞ ከተረፈችው ለራሳችን አይ በቃ እስኪ ብለን ለራሳችን ደግሞ ቤት ሰርተን በባንክ ብር ይዘን ይህንን አድርገን ስንሄድ ደግሞ ያንን ልናገኝ አንችልም። ምን ታደርጊ መጣሽ? ምን ኑሮች ነው የመጣሽው? ምን ሰርተሽ ነው? ምን ሰርተሽ ነው የመጣሽው እየተባለ ማለት ነው። በቃ እኛ ህይወት የለንም። እንደዚሁ በቃ በስደት እያገለገል ነው የምንኖረው። እስከ መቼ? እስከ መቼ? አስር አመት አስራ አምስት ዓመት አስራ ስድስት ዓመት እድሜ ልካችንን ማለት ነው። እንደዛ ሆኖ ደግሞ ደከመን። በቃ የሰው ቤት በቃል በቃ እስከ መቼ ድረስ ነው? ክርስቲያንም ከሆነ ቤተ ክርስቲያናችንን እየሳምን በቃ እንደዚህ ሙስሊም ከሆነ በየሰዓታችን ዱዓ እያደረግበት ነፃነት የሚኖር ተብሎ ሀገር ሲገባ ምናለሽ፣ ምናለሽ። አሁነች እህታችን ብዙ አመት ሰርታ የቡታጅራ ልጅ ናት ብዙ አመት ሰርታ ኢትዮጵያ ስትገባ ነው ለትንሽ ጊዜ ከተቀመጠች በኋላ ንብረትን ስትላቸው፣ ሂጂ ያንቺ መሸቃቀል ተወጃለሽ ሸቃቀልሽ ኑሮ ያሏት ማለት ነው። ግን ለአንድ አመት ሙሉ ጸበል ኖረች፣ አማራጯን አየች። ምክንያቱም አሰበችው፣ በእርግጥ ባታደርገው ነበረ ይህ ኃጢያት ትልቅ ኃጢያት ነው። ግን ደግሞ ሙሉ አሰበችው፣ አየችው፣ ነገሮቹ ሁሉ እንዳልሆኑ ስታቅ አሁንም ከጸበል ድኝ ኬት ገባለሁ በማለት የሚበልሽ በሽተኛ ሆናለሁ ማለት ራስዋን አጠፋች ዘው ውስጥ ማለት ነው። ሌሎቹስ ሌሎቹን እኮ አሉ ብዙ ልጆች ማለት ነው ብዙ እህቶቻችን ማለት ነው። እራሳቸውን ያጠፋሉ ታመቁ በሽተኛ እብድ ሆኖ አስፓልት ለአስፓልት ይሄዱአሉ። የነቀለች ያበደች አረብ ሲያብሳብ ጋር የኖረች ምንም ሳይኖረች መጣች በእውነት ውለዱ። እግዚአብሔርን አንዳንድ ጊዜ ሳስበው ወልዳችሁ ልካችሁ ማለት ነው። ከዛም በኋላ እነዛ ሰው እያሳደጉት ልጁ በቃ ልጁ ይደግኛ ደግሞ አረብ ሀገር እየሰራን እንኑር። በእውነት የፈራው ምክንያቱም አሁን ብዙዎቻችን ቤት አለን ብለን ቤት አለን ብለን አገራችን መግባት ብር አለን ብለን አገራችን ለመግባት እየፈራን ነው። ማርያምን በቃ አገራችን ገብተን እግዚአብሔር ፈቅዶት ሀገራችን ብንገባስ የለም ከተባልነስ ስደት አይሆንልንም ከአሁን በኋላ። በፊትስ፣ በባህር መጣን በምን መጣን ጉልበታችን አዲስ ነው፣ ልጅነን ገና። አሁን ግን አስራ አምስት ዓመት አስራ አራት ዓመት አስር ዓመት በሰው ቤት እድሜያችንን ጨርሰናል፣ ጉልበታችንን ጨርሰናል። አሁን ደግሞ ፍደን ሰው ሀገር ስደት እያልን ማለት ነው እየፈረን አሁን ደግሞ ሰው ቤት ነው ያለን። ሀገራችን መግባት እንፈልጋለን፣ ግን የዛችን ጣፈንታ ቢያጋጥመን እያልን እስከ መቼ ድረስ ነው? በቃ እኛ ህይወት የለንም። አብቃ እያገለግልን አ እያገለግልን አምስት አስር ልነሱ እየሰጠን እኛ ከልጆቻቸው የተለየንን ከልጆቻቸው የተለየንን እኛ እኛ በቃ ሳ አንፈልግም። በእውነት እኔ በጣም ፈራሁ። እግዚአብሔርን ነው ምላችሁ። እግዚአብሔር አምላክ ይጠብቀን። የሰው ልጅ በቃ ገንዘብ እስከዚህ ደረጃ ገንዘብ ይማ ኢትዮጵያ የገባው መንፈስማ በጣም መጥፎ ነው። ለሰው ልጅ ምንም ግድ የሌለው መንፈስ። አረ ኢትዮጵያ ያውጣልን እግዚአብሔር ሆይ። እናት አባት የሚከባበርበትኝ አባትና እናት ስደተኛ ልጅ የመጣኝ ብሎ የሚከባበርበት ጊዜ ይሁን፣ እኛም ቤተሰቦቻችንን የምናከብር ይሁን። ማርያምን እኔ ፈራሁኝ። ምክንያቱም ቤት አለኝ፣ ቤቴን ሳርቼ ጨርሻለሁ። አገር የልግባ ረ ምናልባት እንደዚህ ቢሆን እስከመቼ፣ ማርያምን እስከመቼ እግዚአብሔር አምላክ በእውነት እኔ እስከ መቼ እንደምንኖር ስደት ላይ ምናምን፣ እኔ ማወቅ ታሪክ የለኝም። ስላሴት እና በእውነት ደከመኝ፣ እጄን ደከመኝ እና በእውነት እግዚአብሔር የልብስ ሰላይ ያው እንደዚህ ለእኛ ኑሮ ማለት ነው። እና እግዚአብሔር አምላክ መልካሙን ያምጣልን በእውነት እግዚአብሔር አምላክ መልካሙን ያምጣልን። እግዚአብሔር ደግሞ ሀገራችን ገብተን የምናርፍበት መንገድ ያምጣልን። እንዴት ስዴት እስከምችል ድረስ ማርያምን ስዴት እስከምችል ድረስ እኔ ፈራሁ ማርያምን። እና እጅን እየደከመኝ ነው። እና ውድ ቤተሰቦች በሆነት ላይክ ሸር፣ ሰብስክራይብ በማድረግ መልካም አንትናችሁ ወይም አሳቢ ማለት ነው። በሆነ ቻናል ላይ በጣም ሞቷል። የሆነ ሰዓት ላይ ደህና እየሄደልኝ ነበረ፣ ግን አቋረጥኩት ማለት ነው። ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ እኛንም በእግዚአብሔር አምላክ የረፍት እንጀራ ይስጠን። ቤተሰቦቻችንም እንግዲህ የተከዱ እህቶቻችንም እግዚአብሔር ሐቃቸውን ይመልስላቸው። ለእኛም ደግሞ መልካሙን ነገር ያስተካክልልን። በእውነት የኛ ነገር በጣም የሚያሳስብ ነው እና በጣም አመሰግናለው። መልካም እግዚአብሔር ሰላም ያደርግልን፣ ህዝቡንም ያናረው ማለት። ምክንያቱም የሰው ልጅ ከሌለ ገንዘብ የለም፣ ገንዘብ ከሌለ ብቻ ምንም ዋጋ የለውም። የሰው ልጅ ቢታመም ሰው ነው እና መድኃኒቱ የሰው ልጅ፣ የሰው መድኃኒት ይባላልና። ለማንኛውም መልካም